ፋጠጡ ቲና፣ ኤደንን፣ እባክሽን ዳኒን ተይልኝ፣ ካልሆነ ግን እኔ ሞታለው። በጣም ነው የማፈቅረው፣ በጣም ነው የመወደው፣ እናም በጣም ብዙ መስዋዕትነት ከፍዬበታለሁ ብላ አለች። ኤዱ ኤዱ፣ ምን መልስ ሰጠች ኤደን? በፍጹም አንቺ እንደምታስቡ ይሄ እኮ ፍቅር ነው፣ ጨርቅ ወይም ደግሞ ሌላ ነገር አይደለም። መልሽልኝ አትመልሽልኝ የምትዩ ቲና ቆያንቺ፣ ምን እየሆንሽ ነው? ለምንድን ነው የራስሽን ሕይወት የማትኖሩ? ለምንድ ነው ከኔ ሕይወትና ከዳኒ ሕይወት የማትወጩ? በቃ ከዚህ በኋላ ዳኒ ያንቺ አይሆንም። ድሮውንም እኮ ያንቺ አልነበረም። ታውቂያለሽ፣ ጥንቱም ጧቱም የእኔ ንጉስና የኔ ንጉስ ብቻ ነው፣ ያንቺ አይደለም። ስለዚህ ይህን ነገር ትረጂ ይገባል ብላ አለቻት ትሁቴ ትሁቴ በስተ መጨረሻዋ ፍቅር ያዘኝ አባዬ ብላ ለአባባ ተናዘዘች። አባባም እጅግ ደስ ይላል። አባዬ ግን የእውነት ማፍቀር ደስ ይላል እንዴ? በሚገባ ትሁቴ እንዴ፣ ታውቂያለሽ ያለፈቀረ ሰው እኔም ማዝነው ባለፈቀረ ሰው ነው። ምን ማለት ነው አባዬ? እማታፈቅሪ ከሆነ እኮ ፍቅር ምን እንደው አይገባሽም። አንቺ ግን ስላፈቀርሽ ፍቅር ምን እንደው ይገባሻል። ስለዚህ ማፍቀር ትልህ ጸጋ ነው ብሎ አላት። ትሁቴ በጣም ተጨናነቀች። ምክንያቱም ካሊብን ባየች ቁጥር ድንብርብሯ እየወጣ ነው። ካሊብ ካሊብ በቅናት ተንገበገበ። እናም ሀብል ገዝቶ እንቺ ይሄንን ለምትወጁ ልጅ ስጪ ብሎ አላት። ምን? አዎ እንዴት አወኩኝ እንደምወድ? እንግዲህ አንቺማ ባትነግሪኝም፣ አዝኜብሻለሁ ያን ያህል አስከፍቼሻለሁ ማለት ነው። አረ፣ እንደዚ አይደለም ካሊብ፣ በፍጹም አንተ አስከፍተኝም አታውቅም። ነገር ግን እኔ ያው ስለምን ለመናገር ስለምፈራ ነው። ለማንኛውም ግን በጣም እድለኛ እና አስተዋይ ልጅ መሆን አለበት፣ ምክንያቱም እንዳንቺ አይነት መልካም ሴት ማገኘት ራሱ በጣም ደስ ይላል፣ ብሎ አላት። እሷም አየር አጠረኝ ካሊብ፣ ስለዚህ አየር ላግኝ ልሄድ ትለቅልኝ ስትለው፣ አረ ለቅቄያለሁ እያለ በሐሳብ ጭልጥ አለ። ቲና ቲና አባባን ይቅርታ ጠየቀች። አባዬ እኔም እኮ ልጅህ ነኝ። ላጠፋሁትና ላደረግኩት ነገር እጅጉን ይቅርታ አድርግልኝ እባክህን እያለች መለማመጧን ቀጠለች። ጅብ ከሄደ ውሻ ጮኸ አሉ ቲና። አንቺ እኮ ገና ድሮውኑ ነው በቁሜ የቀበርሽኝ ስለዚህ ከዚህ በኋላ ያንቺ ቅርታ አያስፈልገኝም፣ እባክሽን ይልቁንስ አንቺ ለቀሽ ውጭልኝ ይሄን ቤት ከቻልሽ ብሎ አላት ካሌብ። ቴና ካሌብን እኔም ልክ እንደ ድሯችን እስኪ እንቀጥል ይህ ቅርታ አድርግልኝና አለችው። ምን ኧረ እኔ በፍጹም ትሰምኛለሽ እንኳን እኔና ፈጣሪ ራሱ በጣም ብዙ ኃጢአት እየሰራን ይቅርታ አድርጎልናል። ለይቅርታዊ ይቅርታ አድርጌልሻለሁ፣ ነገር ግን በፍጹም ወደ እኔ እንዳትመጭ ድጋሜ። እባክሽ ከቻልሽ ይህንን ቤት ለቀሽ ውጭልኝ። እስኪ ሰላም ስጪኝ። እስኪ ቢያንስ ለእኔ አንድ ስሜት እንኳ ቅጣት ታክል እንኳ የእውነት ለእኔ መውደድ ካለሽ ትተሽኝ ሂጂ በቃ ብሎ ሲላት፣ አይ የማይሆነውን ነገር አትበል። ሰማንያውን በፍጹም አልቀደውም ብላ እምቢዘራፍ አለች። ሰላም ሰላም፣ ውድና የተከበራችሁ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኛ ሰላም ነንደናን። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን እናድርገን እናመሰግናለን። እጅግ አስተማሪውና አጓጌው ትሁት ድራማ እንደ ቀጠለ ይገኛል። ሁሉም በተሰበሰበበት ዳኔ ኤደንን ይዞ መጣ። ይህንን ያየችው ቲና እጅጉን ደንግጣ ገባች። ወይኔ ጉዴ በቃ ተዋረርኩኝ ማለት ነው። በቃ እስከ ዛሬም ዳን እያታለላይ ነበር ማለት ነው። አረ ምን አይነት ክፉና አረመኔ ወንድ ነው? እያለች ብቻዋን ማብሰልሰሏን ቀጠለች። ከዚያም በኋላ እኔም ልክ አባዬ ቆይ ግን የት ይሄደች ይመስልሃል? አይ ያው የምትሄደውማ እንግዲህ ለመጮህና ለመናደር ነው እናም ደግሞ ቤቱን እንድትጮህና እንድትናደድ ፈቅጀላታለሁ። ስለዚህ ምንም ችግር የለውም። እናንተ ብቻ ፍቅራችሁን አጣጥሙ። እኔም ትንሽ እጂ አይዞሽ ልበላት ብሎ ሄደ። ከዛ እሺ ምን ተሰማህ ብላ ስጠይቀው ምን ማለት ነው ኤድን፣ አልገባኝም። አሁን እንደውም በጣም ኦፌታና ነጻነት ነው የተሰማኝ። ታውቂያለሽ በፊት ላይ እዚህ እንዳትመጭ የማጨናነቅሽ፣ ብዙ ነገር የማደርግሽ በእሷ ቁጥጥር ስር ስለነበርኩ ነው አሁን ግን እጅጉን ነፃነት ተሰምቶኛል። አየክ አንተም ያን ጊዜ እኔን እንደዚህ ነበር ይሰባበርከኝ። ቆይ ለምንድን ነው ወደኋላ ላንመለስ፣ ወደፊት እንቀጥላለን ተባብለን የለ? እንደ ኤዱ ነገርኩሽኮ፣ ላጠፋሁት ነገር በሙሉ እክስሽ አለሁኝ አልኩሽ አይደለም። ስለዚህ እባክሽ ባለፈው ስራዬና ባለፈው ወንጀሌ አሁን ላይ እንድትኮኝ እንድትኮንንኝ አልፈልግም። እና ኤዱዬ አንድ እድል ስጪኝ ብሎ አላት። ከዛ ትሁት ብድግ አደረገችና ቀጠለች። ልክ ነው ዳኒ፣ እውነት ለመናገር ባለፈው ህይወቱ ሁላችንንም ማሳዝኗል፣ አባዬን፣ እኔን እንዲሁም ደግሞ ካሌብን። አሁን ግን የእውነትም ተቀይሯል። ስለዚህ ደግሞ የእውነት ኤደን አንቺ ከልብሽ የምታፈቅሪው ከሆነ ይቅርታውን መቀበል አለብሽ ብላ አለቻት። ከዛ እሺ ትሁቴ ከእኔ በላይ አንቺ ዳኒ ስለምታውቂው ችግር የለውም። ትሰማኛለህ ዳኒ፣ ከዚህ በኋላ ግን እውነት ለመናገር እኔ ንጎዳለሁ ብለህ ታስብና አሊያ ደግሞ የእውነትም ወደ እሷ ከሄርክ እገልሃለሁኝ ብላ አለችው። አታስቢ አንቺ ቀድሜ ሳትገልኝ እኔ ድጋሚ ወደ እሷ ከሄርኩኝ እኔ ራሴን ነው የማጠፋው ብሎ ቃለ መሐላ ገባላት ካሌብ ካሊቤ እውነት እናንተ በአንድ ስለሆናችሁ እጅጉን ደስ ብሎኛል ኤዱ፣ ምክንያቱም ዳኒ የቱንም ያህል ስህተትና ኃጢአት ቢሰራ እንኳ ላንቺ ያለው ፍቅር ግን እጅጉን ይለያል። እና ምን አይነት ድንቅ ሴት ብትኝ ነው በዚህ ልክ የተፈቀርሽ ብሎ አላት። ከዛ ኤደን፣ አይ አይ ካሊብ፣ አንተም እኮ አንድ ወቅት በጣም አፍቅረህ ነበረ። ያ ነው በቃ፣ እዳኒም ላይ ያለው ሌላ ለየት ያለ ነገር የለም ብላ አለችው። ትሁቴና እንዲሁም ደግሞ ኤዱ ከችን እያወሩ ባሉበት ሰዓት እኔ ምልሽ፣ እንዴት አድርጎሻል ፍቅሩ? ብላለቻት። ምን ኤደን፣ እንዴት አወቅሽ? ምን ነው እኔ አይንሽን አይቼ የማላቅ ይመስልሻል እንዴ? ኧረ ይገርማል። ኤደን ግን አንቺ የእውነትም ትለያለሽ። አዎ እንግዲህ ልለይ አልለይ እንኳ አላውቅም፣ ነገር ግን የእውነቴን ነው ምልሽ፣ በጣም እድለኛ ነሽ ብላለቻት። አረ ባክሽ፣ ቆይ ለምንድን ነው የማትነግሪው? አይ በፍጹም እፈራለሁ። በዛ ላይ ደግሞ እሱ የራሱ በጣም ብዙ ችግርና ጭንቀት አለበት። ታዲያ በተግባር አታሳየውም እንዴ? እንዴ ቆይ እስኪተም እሱ እኮ እንድ ነው። ቢያንስ አንቺ ሴቲቱ እንኳ አይኔን አይተሽ ተረዳሽኝ አይደል? እና ታዲያ ለምንድን ነው የማይረዳው? አይ ትሁት ቆይ አንዳንድ ወንዶች እኮ በቃ እንደዚህ ናቸው። ስግጥ ካሉ ስግጥ ነው። እንዴት ሊረዱና፣ እንዴት እኔና የምታፈቅረኝ ብለው ሊያስቡ ይችላሉ። ነገር ግን አንቺ ለምሳሌ በአይን ካልገባው እንቅስቃሴ አድርጊ። ምን አይነት በቃ አላቅም፣ ነገር ግን እንደዛ አድርጊ እያለች ስትመክራት ከዛ ዳኒ መጣ። እንደ ሴቶች ኧረ፣ ሳሎን አባዬና ካሌብ እየጠበቋችሁ ነው። ምን ሆናችሁ ነው ብሎ ሲል ባከናማ አንድ ነገር ልንገርህ ዳኒ፣ አለችው። ኧረ ዝም በኤዱ እያለቻት ፍቅር ውስጥ ናት። ምን እንኳን ደህና መጣሽ ወደ ፍቅር ዓለም ትሁት። ኧረ በጣም ደስ ይላል። ምን ማለት ነው በጣም ደስ ይላል ማለት? ቆይ የእውነት ደስ ይላል እንዴ? ማለቴ ከዳኒ አሁና፣ ታውቂያለሽ፣ ስታፈቅሪ ነው መኖር የምትጀምሪው። ምክንያቱም ስታፈቅሪ ለዛ ለሰው ብዙ ነገር መሆን ያምርሻል በቃ እሱ ሲደሰት ስታይ ትደሰቻለሽ፣ እሱ ሲያዝን ታዝኛለሽ። በቃ ይሄ ነው ፍቅር ብሎ ሲላት፣ እሺ እንደዛ ከሆነ እጅጉን ደስ ይለኛል፣ ስለተረዳኸኝ ግን አመሰግናለሁ ብላ አለችው። እንዴ ምን ሆነሽ ነው ትሁት? አንቺ እኮ ኤደንጋ እንዲሆንና ወደ ራሴ እንድመለስ አንቺና አባባ ትልቅ ተጽዕኖ አድርጋችሁብኛል። ስለዚህ ለእኔ ይቺ በጣም ትንሽ ምክር ናት ብሎ ለማንኛውም እኔ ልልቀቃችሁ እና ልሄድ ወደ ሳሎን አለ። ሳሎን ሄደና ከዛም በኋላ አባባና ካሌብ ቴሌቪዥን እያዩ እናንተማ እዚህ ፈታ ብላችኋል። በቴሌቪዥን ምን ነው እዛ ሴቶች እኮ ሊጋደሉ ነው። አልገባኝም። ምን ተፈጠረ? ብሎ ሲለው ካሌብ አረ፣ እባክህ ትሁት ፍቅር ውስጥ ናት ምን። ከዛ አባባም ተከተለና ልክ ነው። እውነት ለመናገር ዳኒ ልክ ነው። እንግዲህ ትሁቴ ፍቅር ይዞኛል ብላለች። ማለቴ አፍቅሬያለሁ ብላለች። ምን ግን ማንን እኛ አናውቅም ማንን እንደሆነ። ነገር ግን ነገር ግን ያው ፍቅር ውስጥ እንደሆነች ብቻ ነው የምናውቀው እንጂ ማንን እንዳፈቀረች በፍጹም አናውቅም። አረ በጣም ደስ ይላል ብሎ ካሌብ እንደ መቅናት አለ። ከዛ አይዞ ካሌብ አንተም እኮ ነገ ይደርሳል ብሎ ሲለው አረ እባካችሁ ተውኝ እናንተ ሰዎች፣ አሁን የምፈልገው ነገር የቲና ዝምነት በጣም አስጨንቆኛል። ከዛ አትጨነቅ ከዚህ በኋላ ደስታችንን እንድታደፈርስ አትፍቀድላት። ካሊ በቃ ተዋት። አይ አባዬ፣ እናንተ አታውቋትም ይችን ሴትዮ። የእውነትም አሁን ዝም ያለችው የሆነ ሴራ እየጠነሰሰች ይሆናል። ከዛ ዳኒ ብድጋልና ልክ ነው አባዬ፣ እውነቴን ነው ቴና፣ አይደለም እንደዚህ ተባብረንባት ከዚህ በኋላ ዝም ብላ የምትተኛና የምትቆም አይመስለኝም። የሆነ ነገር ታደርጋለች እያሉ ሲያወሩ ኤዱ መጣች። ከዛ ኤዱና ዳኒን በአንዲ ሳይ በጣም ደስ ይላል ቲና መጣች ትሰማኛለህ አሁን ብቻችን ብቻችንን እፈልግሃለሁኝ ብላ ወደ ጓዳ ይዛው ሄደች ከዛም በኋላ ቆይ የእውነት ደስ አለ እንደዚህ እንዳደረከኝ እንዳሰቃይኸኝ ደስ አለ ባክሽ ቲና አሁንስ ሰርፈሽ ተቀመጭ በቃ እኔ ምን አደረግኩሽ እስኪ ንገሪኝ አንቺ እራስሽ እኔ ላይ ስትጫወችብኛል ነበር እንዴ ቆይ አንተ እንዴት በእኔ ላይ ትማግጣለህ እንዴ ለምን ለምን እኔ ይገርምሻል አንቺስ አንችስ በካሌብ ላይ ማቅጠሽበት የለ እንዴ ቢያንስ እኔ እኮ አንተን ስለማፈቅርህና ስለማወድ ነው ታዲያ ምን ይገርማል እኔስ እኔም እኮ ኤደንን በጣም ነው የማፈቅራት በጣምም ነው የመወዳት አየሽ ከእሷ ልጋ ለመኖር ሁሉንም ነገር አደርጋለሁ እኔ ምልሽ እኔ ምልህ ግን ቆይ ምንሆን አይተን ነው የወደድከው ኦ አንቺን ምን አይተሽ ወደድሽ ታውቂያለሽ እሷ ካንቺ በጣም ትልቅ ሶስት አራት እጥፍ ትሻላለች። ምን ማለት ነው? ምክንያቱም እሷ አንዳንቺ በገንዘብ አትደሰትም። እሷ በንጹህ ፍቅርና እንዲሁም በንጹህ አንደበት ነው። አንቺ ደግሞ በገንዘብ እና በቢራ ነው የምትራጨው እና ደስታሽ። ታዲያ ይሄ ከኤሌን ጋር ምን ያገናኘዋል? እባክሽን፣ እንቴና ከቻልሽ ከስህተትሽ ብትማሪ ጥሩ ነው ማለት መጥፎ መጥፎ መጥፎ መጥፎ መጥፎ ነገር አንቺ ላይ በቃ ይበቃሻል። ወደ ራስሽ ተመለሽ ብሎ ሲላት በፍጹም ትሰማኛለህ። ከዚህ በኋላ አንተም ለእኔ ጥላቴ ነህ እና እያንዳንዳችሁ እበቀላችኋለሁ ብላ ሄደች። ዳኒም እጠብቅሻለሁ፣ ግን ኤደንን እጎዳለሁ ብለሽ ካሰብሽ እገልሻለሁኝ ብሎ አላት። እሱን አብረን የምናየው ይሆናል አለች። ሁሉም ተሰብስበው አባባ የጥሪ ወረቀት ሲሰጣቸው እኔስ ብላ ስትል፣ ምን ነው አንቺ እኮ የቤተሰቤ አካል አይደለሽም እንዴ አባዬ ቆይ ለምን እንደዚህ ትላለክ? የእውነት እኔ ቤተሰብ አካል አይደለሁም? በቃ እናንተ ሰዎች ተሰብስባችሁ ልታሳብዱኝ ነው ማለት ነው? አይ እብደትማ እኮ ገና አላየሽም ቲና፣ ትክክለኛ እብደት እንደሆነ ቀስ እያልሽ ይገባሻል ብሎ ሲላት፣ ቆይ ግን እኔ እዛው ዊልቸር ላይ ሆነ አልተንከባከብኩም? ለነገሩ የት ታስታውሳለህ ብላ የድሮውን ቁስል ቀሰቀሰችበት። ከዛ አባባ ደግሞ ማንኛውን ውሃ እጭንቅላቴ ላይ እየደፋሽብኝን? ወይስ ደግሞ ምግብ እያበላሽ ከንፈሬን ሁሉ ፊቴን ሁሉ የለቀለቅሽኝ? ወይስ ደግሞ ትሁት ላይ መርዝ ጨምረሽ ለማብላት ስትሞክሪ ዳኔ የበላውን? ወይስ ትሁትን ያግትሽበትን? እስኪ ማንኛውን ማንኛውን? ኧረ ተይ ግደለሽም፣ ተይ ቲና፣ ይልቁንስ እባክሽ ልጄንም እኔንም ትተሽ ውጪ ብሎ ሲላት ደንግጣ ከው ብላ ቀረች። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።